ሂጂ እስኪ፣ ሀዋ እንዴ! ሂጂ አንዴ፣ አንዴ ነገር አለ። ምንም ነገር የለም። ቆይ አንድ ጊዜ። ወይኔ ሀዋ፣ ላናግርሽ ፈልጌ ነው። ሰላም አንድ ጊዜ። ምንድን ነው የምትፈልገው ሰላም አንድ ጊዜ እንጂ የሱመያ ጓደኛ የሱመያ ቀኝ እጅ የምንላት ሀዋ ምንድን ነው ያደረገችው? አሰላሙ አለይኩም ረህመቱላህ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለው በያላችሁበት ሰላማችሁ ብዝት ትርፍርፊ ይበልልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። ላይክ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ መሆን እንዳትረሱ እንደምትመለከቱት አስራ ሰባት ሺህ ሰብስክራይበር ገብተናል። በጣም በጣም ነው ማመሰግነው ጋይስ፣ በጣም ነው መወዳቸው። አላህ ያክብርልኝ። ወላሂ ምን እንደምል አላቅም። ለኔ በጣም ብዙ ነው፣ በጣም ማለት ነው እና ከልብ ነው ማመሰግነው። ክበሩልኝ። እና እንግዲህ ዛሬ የመጣሁበት ቪዲዮ ማለት ነው መግቢያ ላይ እንዳሳየዋችሁ ሀዋ ያደረገችው ነገር በጣም አስገርሞኛል። እውነት ለመናገር ሀዋ እንግዲህ የሱመያ የልብ ጓደኛ ናት። ሰላምንም ደግሞ እንደምናቃት ከአሁን በፊት የመን ድረስ ሄዳ ስታግዛት በቃ ብዙ ነገር እንትን ስትላት የነበረች ልጅ ናት። እና እንግዲህ ሰላምን ዛሬ ለሰይድ አሳልፋ ሰጠች ነው የምለው። እኔ ሀዋን ማለት ነው ከአሁን በፊት ታውቃላችሁ ቤተሰቦች፣ የሰይድና የአዩ ሰርግ ላይ ሚሞሪ ሰረቀች ተብሎ ሰላም ማለት ነው። ከዛ ሚሞሪውን ይዛ ወደ የመን ሄዳ የመን ላይ ከሱመያ ጋር ተገናኝተው ያለውን ነገር አሳይታት ምናምን። ከዛ በኋላ ያው ሱመያ ከየመን እስከምትወጣ ድረስ እዛ የመንም እየሄደች ምናምን አብራት ነበረች ሰላም። እና ዛሬም ሰሞኑን የተለያዩ ቪዲዮችን ምናምን ስትለቅ ነበር የመን እንደሄደች ሰላም ምናምን። እና ዛሬ እንግዲህ ሳይድ ሀዋን ሰላምን ጥሪልኝ፣ ከሱመያ ጋር እንድታስታርቀኝ እፈልጋለሁ ብሎ በሀዋ ያስጠራታል ማለት ነው። ሰላም ደግሞ ሀዋ ስላለውም ነገር ልጠይቅሽም ላገኝሽም እየፈለግኩ ነበር ብናም ብላ ስጠራት ቀጥታ መጣች። ስትመጣ ሰይዳለ ስትደነግጥ ምናም ቪዲዮን አይታችሁት ከሆነ እና ከዛ በኋላ ያለው መጥራቷ ሲገርመኝ ሂጂ ብሎ ገፋ ሲያረጋት ሄደች። ሀዋ ማለት ነው እዚህ ጠብቂኝ፣ ሂጂ ብሎ ጠራሻለሁ ብሎ ሲገፋፋት ሄደች። እንዴት በቀላሉ እንደዚህ ማለት፣ ቢያንስ ፋይል ሰርቃኛለች ብሎ የሚላት ሴት ጋር አገናኝታ ሂጂ ስላት በቀላሉ የሀዋ መሄድ ገርሞኛል። እኔ ጋይስ ምን እየተካሄደ ነው እያልኩ በቃ ያልኩበት ፓርት ነው። እውነት ለመናገር ሂጂ ስላት በቃ ሄደች። ሰላምም ሳይድ ሻንጣዋን ቀማት። ናምን ፖርሰዋን ከቀማት በኋላ ቀጥታ ፓስፖርቱን አወጣ በቃ ሸር ለመስራት ነው ትኬት ቆርጠሽ ወደ የመን የመጣሽው አይደለ ይሄ ደግሞ ፓስፖርት ሽኔጋ ስለሆነ መውጣታችም ከየመን ብሎ ምናምን ቀማት ፖሊስ አመጣች እና ይባስ ብሎ ደግሞ እሱ አንድ ፖሊስ ብታመጣ ሶስት ፖሊስ አምጥቶ በቃ ውሰዷት ሽሉ ሽሉ ሽለዋ ምናምን ሲል ነበር ማለት ነው ጋይስ እና በመጨረሻ አለቃቅሳ ፓስፖርቷን መልሶላታል ነገር ግን ሀዋ እንዴት እንደዚህ ልታረግ ቻለች የሚለው እኔ ጥያቄ ፈጥሮብኛል። የም የምር እንደዚህ አይነት ነገር፣ እንደዚህ አይነት ኬዝ እያለ ሀዋ እንደዚህ ያደረገች ወይ ጠራቻት፣ ገፋ አርጎ ሂጂ ሲላት ሄደች፣ አጋፍጣት ማለት ነው። እንዴት ይሄ ማለት የማይደረግ ነገር እኮ ነው። መጀመሪያ የሆነ ሰላም ሳያወርዱ እንደዚህ አይነት ፋይል ወስዳብኛለች ብሎ ከሚያስባት ሰው ጋር አገናኝቶ ጥሎ መሄድ እንደ እኔ ልክ ነው ብዬ ስለማላስብ ነው። ሀዋንም እንደዚህ ስለማልጠብቃት ነው። እንግዲህ ውድ ቤተሰቦች ይህ ነገር እውነት ነው ወይ ውሸት ነው ወይ ትክክለኛ ነገር ነው ወይስ እውነት ነው ውሸት ነው ምናምን የምትሉ አላችሁ። እኔ እስካሁን እውነት ነው ብዬ ነው የምከታተለው። እኔ እንጃ ወላሂ፣ እውነት ነው ብዬ ነው የምከታተለው። ግን እኔ በቃ ሀዋ እንዴት እንደዚህ ልታረግ ቻለች የሚለው ጥያቄ ፈጥሮብኛል። ምንም ቢገፈትራት ዘው ማለት አለባት እንጂ መሄድ አለባት ብዬ አላስብም። ነገሩ እውነት ከሆነ ማለት ነው። እና እኔ ግን በጣም በጣም ገርሞኛል ወላሂ በጣም ማለት ነው። አልፎ አልፎ ሸክ የሚፈጥሩ ነገሮች እና ያለን እዛ ላይ በ በ አዩና በሰይድ በኩል ባለው ሸክ የሚፈጥር ነገር አያለሁ እንደራሴ በሱመያ በኩል ግን እርግጠኛ ነኝ እርግጠኛ ሆኜ ነው የምከታተላት። በቃ ሱመያ በሱመያ በኩል ባለው ማለት ነው። ውድ ቤተሰቦቼ ብቻ እንግዲህ አብረን የምናይ ይሆናል። ውሸት ከሆነ ውሸት አንድ ቀን መጋለጡ አይቀርም። እውነት ደግሞ እውነት ነው ማለት ነው እና የዛሬው ቪዲዮ በጣም አስገርሞኛል። ሰላምን ቪል ፖሊስ አስመጥቶ ውሰዷት ምናምን እያለ ሀዋ ማጋፍጣ ደውላ ከጠራቻት በኋላ ጥላ መሄዷ በጣም ነው የገረመኝ ማለት ነው። ሀቂቃ ስነግራችሁ እና ውድ ቤተሰቦቼ፣ እኔ እንጃ ብቻ ምን ይሆን መጨረሻው የሚለው ነገር ለእኔ ጥያቄ ፈጥሮብኛል። እርግጥ እኔ ሀዋን በውስጥ አገኛታለሁ፣ ግን በቃ እኔ እንጃ ብቻ ምን እንደምል አላቅም። ፋሚሊዎቼ፣ እውነትና ውሸቱን መለየት በጣም የሚከብድ ነገር አልፎ አልፎ እናያለን። እና ፋሚሊዎች ዛሬ ልላችሁ የመጣሁት ነገር ይሄ ነው ማለት ነው። የሀዋ መሄድ አስገርሞኝ ነው። ነይ ብላ ከጠራቻት በኋላ መሄዱ በጣም ገረመኝ። ነይ ቶሎ በቃ ምናምን ብላ፣ እሱም በሲስተም ነው ያስጠራት። በቃ አስጠራት፣ የሚፈልገውን ለመጠየቅ የሚፈልገውን ለማድረግ አስጠራት። ሀዋም ጠራቻት፣ አምና እኔ አሁን እዚህ ጋር ማለት ፈለኩት ነገር ምንድነው፣ ሱመያን ብትሆን አሳልፋ ትሰጣታለች ሀዋ። ሱመያ ራሱ ብትሆን ሳይድ ቢያሳምናት፣ ሱመያን አሳልፋ እንደምትሰጣት ነው የተረዳውት ማለት ነው። ሰላምና ሱመያ ብዙ እንትን በጣም የሚቀራረቡ ሰዎች ናቸው በጣም ማለት ነው። ታውቃላችሁ እንግዲህ ቪዲዮ ላይ እንደምናየው ማለት ነው። እና ሰላምን አሳልፋ ከሱመያ ጎን ነኝ የምትል ሴት አሳልፋ ከሰጠች ሀዋ? ሱመያንም ቢሆን ደግሞ አሳልፋ ትሰጣለች እንድል ነው ያደረገችኝ። ብቻ አላቅም። እኔ በጣም አስገርሞኛል። ከዛሬው ቪዲዮ ምን ተረዳችሁ? ምን አያችሁ? ምንድነው የገባችሁ ነገር? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ ቆይታችን ይህን ይመስላል። እውነትና ውሸቱን ወደፊት የምናይ ይሆናል። በእያላችሁ ልበት ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ።